እንትነዋ ሱሪ ያደረግኩት እና የላይ ማች አያደርግም። ታውቂያለሽ? ግን ችግር የለውም እንቆማለሁ። ይኸው እንደዚህ ቆሜ እንደዚህ ቁጭ ፐርፌክት። አንቺ ግን እንግሊሽ በጣም አሪፍ እየሆነ ነው። ታውቂያለሽ? ለመቀለል አይደለም ላይክ እንግሊሽ በጣም አሪፍ እየሆነ ነው። እንዲህ ምን ነው ተቆጣች? ጋይስ ምን አልኩ? የሚያቆጣ የሚያስቆጣ ነገር ተናገርኩ እንዴ? እንግሊሽ በጣም አሪፍ ነው ያልኩ። ታዲያ አለን ጃኒ ባይዘወይ የላይኛ ያደረግሽው ማለት ነው። በጣም ክሪኤቲቭ ነው። በጣም በቃ ለየት ያለ እንደሆነ ታውቂያለሽ። በጣም ዩኒክ ነው አለባበስሽ። ጋይስ ወዳችቷል። ወደድከው? እኔ በጣም ወድቸዋለሁ። ለአንተ ሰፋ ብሎ በቃ ደበቅ ደበቅ በቃ ያደርግሻል። አንቺ በቃ ይ ነው መደበቁ። ለምን ፈለግከው? አይ በቃ የሆነ ደበቅ ደበቅ በቃ ያደርግሻል ማለት ነው። ፈልግ የሆነው እንዲህ ፈለግኩ ፈለግኩ አልኩኝ አልኩኝ ወጣይ። አይ በጣም ተመቸኝ፣ ተፈፈፋ ማለት ነው። የት አባቱ? አዎ ተመቸኝ። እና ስሚ፣ ከእኔ ጋር ዝም ብለሽ እንደዚህ ስታወሪ ግን ብር አታጪም፣ ላይክ እንትን አታርጊም፣ ስራ ምናም ቢዝነስ እንትን አይሆንም። እንጫወታ ታድያ። እንደዛ ካሰብኩ ነው በእናት ኢነርጂ ለእንትን ኢነርጂ የለኝም። አይ ለአንቺ ብዬ ነው። እኔ ለመለፍለፍ ነው የገባሁት። ትን ብዬ የገባሻል ትንሽ ለፍለፍለፍለፍ አድርጌ ደክሞኝ ለጥ ለማለት ማለት ምላሴን ለማድከም። ተኝተሽ ነው የዋልሽው? የምን ነው እኔ አላየሁትም ነበር። እግዚአብሔርን፣ ምን አልከኝ? ምን አልከኝ አለ ች ው ዋልም አወምት ነበርክ ፍላወሪ ዘህ እየሄድክ ነበረና ደስ ይላል በጣም ለማን ነው? እኔ ደግሞ አሁን ያየሁት በቅርብ ሰዓት ፍላወሩ ዝም ብሎ ነው። በእናትሽ ስንት ሰዓት ነው የምትወጪ? ዴት ነበረብህ ዛሬ መሰለኝ። ዴት ናይት ምናምን የሚል ቪዲዮ ተልኮልኝ እያየው ነበር። ዴት ናይት ማን ማን እንደዛ አለ? ቪዲዮ ላይ እንደዛ ይላል። ተልኮልኝ እያየሁት እኔ ተኝቼ ነበር። አይ ስንት ሰዓት ነው ምትወጪ ላይ አመሻለሁ። እኔ እንጃ አላወቅኩም። እና መልስልኝ አላድርም፣ ግን ትንሽ ማመሽ ይመስለኛል። ያ ሳውንድ አጥፋለሁ። ምን ሆነ? የኔ አይደለም ያንቺ ነው እንዴ? ጃኒ ኖ ያንተ ነው። ግን ኢትስ የሆነ መቀነስ ያለብህ ነገር አለ። ድምጽ ወይ ምናምን ቀንስ። ምንም የለም። ላይክ ሁሉም አጥፍቼዋለሁ። ሜቢ ይሄ ይሆናል። አሁንስ እኔ ባላወራም ጃኒ ምንድን ነው የሚነገረው? መኪና ውስጥ ነበርኩኝ ፍላወር ይዤ በቃ፣ ዛት ሴት ኦኬ። አይ ለማን ነው በጣም አሳሳቢ ሁኔታ ውስጥ ነው። ሰው ለእኔ መስሎት እኮ ነው። እኔ ደግሞ የኔ እንደኔ አይደለም እንዴት እየወጣ ነው እያልኩኝ ነው። ነገ ቪዲዮ ይለቀቃል ታያላችሁ። ኦ ኦኬ ለቪዲዮ ነው እንዴ አይ ይለቀቃል ቪዲዮ ማለት አሁን መናገር አልችልም ገባሻ ላይክ በየእንትኑ ነው ስቴፕ ባይ ስቴፕ ነው እሺ ስምኝማ ነው እና እንት ልልሽ ፈልጌ ነው እኔ አሁን ሁለት ነጥብ ሶስት ሚሊዮን ልገባ ስንት እንደቀረኝ ታውቂያለሽ ይኸው እንደምትመለከችው አንድ ሺህ ሰባት መቶ ፎሎወር ብቻ ነው የቀረኝ ሁለት ነጥብ ሶስት ሚሊዮን ልገባ

አንድ ሺህ አምስት መቶ ሰው ነው የቀረህ ይዘው ቢ አንድ ሺህ አምስት መቶ ማርያምን እየጨመረ ነው የሌለ በቃ ነው ማርያምን እየጨመረን የሌለ በቃ ቡፍ ብሎ ይጨ ዳትስ ክሬዚ እንደገና እንደገና ጋይስ እስኪ አዎ አዎ፣ ላይክ ሊትራሊ ማለት ነው 1500 ነው የቀረኝ አሁን በቃ 1500፣ 23 ሚሊዮን እንድገባ 1500 ነው የቀረ። አዎ ሁሉ አድርጊት ጋይስ፣ እሷን ለማስገባት ብዬ እኮ ነው ላይፍ የገባሁት፣ ግን ሰልችቶኝ ነበረ ለወጣ ነበር። ጃዬ አንቺ መጣሽና አንቺ ካለሽማ ምንም ይቆያል። ታስገብኛለች በቃ አ ትገባለህ ማርያም። ይኸው ባይ ዘ ዌይ ጋይስ ወንድማችሁ እንደምትመለከቱት ከኢትዮጵያ ቶፕ ነምበር ዋን በሞስት ላይክ ቲክቶከር ሆኛለሁ። 80 ሚሊዮን ላይክስ ቶፕ ነምበር ዋን ኢትዮጵያ ውስጥ ኦኬ፣ የማይካድ ሀቅ። ኮራሽብኝ፣ ኮራሽብኝ፣ ኮራሽብኝ ነው የሚባለው። አዩ ፕራውድ ኦፍ ሚ አዩየዩ የስ እዚህ ጋር አይዞህ፣ ግፋ፣ ግፋ፣ ግፋ ግፍት። አሁንም እዛው ነው መሰለኝ። አምስት መቶ ገባሁ። አሁን ቪዲዮ ፖስት ለምን አታድርግ ግን ምን ብዬ ነው? አይደለም እኔ ቻሌንጅ፣ ምን አይነት ትሰራለህ መሰለ ጋይስ፣ ጋይስ እንደዚህ ነገ ሁለት ነጥብ ሶስት አይ ስለሆነ ትንሽ አይ ሶስት ሶስት ሺ ሰዎች አሉ፣ እዚህ አንቺ ጋም ይኖራሉ እዛ። ስለዚህ እስኪ ፎሎ አንድ ሺ አምስት መቶ